በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም፣ ግንቦት ሀያ አንድ በዚህች ዕለት አምላክን የወለደች እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ በስሟ በተሰራች ቤተ ክርስቲያን ጉልላት ላይ በብርሃን መርከብ ተቀምጣ ፊቷ በግልጥ ስለመታየቱ የክርስቲያን ወገኖች ሁሉም ታላቅ በዓልን ያደርጋሉ። እርሷም በልጇ የመለኮት ብርሃን የተጎናጸፈች ናት። በዙሪያዋም የመላእክት ሰራዊት፣ የመላእክት አለቆችም በየማይረጋቸው ክንፋቸውን ዘርግተው ይቆሙ ነበር፤ ይጋርደዋታልም። ሱራፌልም ማይጠንታቸውን ይዘው ለንቅሷ ገናናነት ይሰግዳሉ። በየስግደታቸውም እንዲህ እያሉ ያመሰግኗታል። አብ በሰማይ ሆኖ ተመለከተ፣ እንዳንቺ ያለ አላገኘም። አንድ ልጁንም ልኮ ካንቺ ሰው ሆነ። ሁለተኛ ሰማይታትም በየማይረጋቸው ረቂቃን በሆኑ ፈረሶቻቸው ተቀምጠው እየመጡ መጀመሪያ ቅዱስ ጊዮርጊስ ከአምባ ላይ ፈረሱ ወርዶ ይሰግድላታል። እንዲሁም ባልንጀሮቹ ሰማዕታት መጥተው ይሰግዱላታል። ከእርሱ በኋላ የሚመጣው በዱሪ ፈረስ የሚቀመጥ ይህ መርቆሬዎስ ነው። ከዚህም በኋላ ሰማዕታት ሁሉ በመከታተል መጥተው ይሰግዱላታል፣ ምስጋናንም ያቀርቡላታል። ሁለተኛም ደግሞ የጻድቃን አንድነታቸው መጥተው በፊቷ ሰግደው ይመላለሳሉ። ሄሮድስ የገደላቸው ሕጻናትም መጥተው ይሰግዱላታል። በፊቷም እየዘለሉ አንዱ በአንዱ ላይ እየዘለለ በመተቃቀፍም ይጫወታሉ። የተሰበሰቡትም ባዩ ጊዜ ደስታ ይመላባቸዋል። በሰማይም ያሉ ይመስላቸው ነበሩ። እናትና አባቱም የሞቱበት ቢኖር ወይም ከዘመዶቹ ወይም ባልንጀራው ቅድስት ድንግል መቤቴ ሆይ እገሌን አሳየኝ ብሎ በሚለምናት ጊዜ ቀድሞ በነበረበት መልኩ ያን ጊዜ ታመጣዋለች። ደግሞም ማኅረባቸውን ወደ ላይ እየወረውሩላታል የወደደችውንም በእጇ ተቀብላ መልሳ ትጥልላቸዋለች። ለበረከትም በየጥቂቱ ይካፈሉታል። እንዲህም አምስት ቀን ሁሉ ክርስቲያንም፣ እስላሞችም አረማውያንም ያዩታል። ወደ ቤታቸውም ለመሄድ ሲሹ በፊቷ ሰግደው ይሰናበቷታል። እርሱም እርሷም ተባርካቸዋለች። እርሷም ተባርካቸውና ይመለሳሉ። ለእግዚአብሔርም ምስጋና ይሆን። እኛንም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም አማላጅነት ይማረን። በረከቷም ከእኛ ጋር ይኖር ለዘላለሙ አሜን። ሰላም ለለሪዩኪ ከማይነ ዕለት ሀበ እማ መዋየል ሐምስ እስከ የት ፌጸማ ማርያም ንግሥ ውስተ ደብረ መጥማቅ ከተማ ብጽዋ ታይን ዘነጸራኪ በግርማ ወበጽዋታ አጋር ቅድሜኪ ዘቆማ በዚህች ዕለት የከበረ አባት አባ መርቲያኖ ሳረፈም። ይህም አባት በልጅነቱ ከአንድ ቅዱስ የሆነ አረጋዊ አባት ዘንድ መንኩሶ ታላቅ ገድልን ተጋደለም። በዚህም በኋላ ሀመረኖ ወደምትባል በቂሳሪያ ወዳለች ገዳም ሄደ። በዚያም እጅግ በጣም የበዛ ገድልን ተጋደለም። በጸሎት በጾም በስግደትም በሌሊትና በመዓልት በመትጋት እየተጋደለ ስድሳ ሰባት ዓመት በኖረ ጊዜ የገርሉና የትሩፋቱ ወሬ በቦታ ሁሉ ተሰማ። እነሆ አንዲት በክፉ ሥራዋና በዝሙቷ የታወቀች ኃጢአተኛ መንዝራ ሴት ሰማች። ጽርቁንና ቅድስናውንም በመናገሩ የሚያመሰግኑትን እንዲህ አለቻቸው፦ እናንተ ታመሰግኑታላችሁ እርሱ የሚኖረው በዱር ነው፣ የሴት ገጽ ከቷ አያይም! እኔን እኔን ቢያይ ድንግልናውን አጥፍቼ ቅድስናውን ባረከስኩት፣ ትህርምቱንም ባፈረስኩት ነበር። እነርሱ ግን ጥንክርናውን ጥንክርናውን ስለሚያውቁ ተከራከሯት። ስለዚህም በመካከላቸው ክርክር ሆነ። እጄ ከእኔ ጋር በኃጢአት ብጥለው ምን ትሰጡኛላቸው? አለቻቸውና ገንዘብ ሊሰጡ አትስማሙ። ያን ጊዜም ተነስታ ጌጦቿን፣ ለብሶቿንና ሽቶቿን ያዘች። መልኳ መልኳም እጅግ ውብ ነበረች። ፊቷንም ተከናንባ ጨርቅ ለብሳ ወደ በዓቱ ሄደች። ልብሷንና ጌጦቿንም ለብቻቸው በከረጢት አስራ ያዘች። ከበዓቱም ቅርብ በሆነ ቦታ ተሰውራ እስከሚመሽ ቆይታ የበዓቱን ደጃፍ አንኳኳች። አራዊት እንዲበሉኝ በውጭ አትተወኝ፣ እኔ መጻተኛ ነኝና መንገድንም ተሳስቼ ወደዚህ ደረስኩ አለችው። እርሱም በልቡ አሰበ በውጪ ብተዋት አራዊት ይበሏታል፣ ባስገባትም ስለ እርሷ ጦር በእኔ ላይ ይነሳብኛል አለ። ከዚህም በኋላ ከፈት ከፈተላት። በዚያችም በዓት ውስጥ ትቷት ወደ ሌላ ቦታ ፈቀቅ አለ። እርሷ ግን ልብሶቿን ለብሳ ጌጦቿንም ተሸልማ ሽቶዋቿንም ተቀብታ ወደ እርሱ ገባች። ከእርሱ ጋርም እንዲተኛ ፈልጋ ከዚህ ማንም የሚያየን የለም አለችው። ቅዱስም የሰይጣን ማጥመጃው እንደሆነች አውቆም ጥቂት ታገሽኝ፣ መንገድን ስታይ እግዚአብሔርን የማንፈራው ከሆነ እንደኛ ያሉ ሰዎችን ላንፈራቸው ይገባናል አላት። ይህንንም ብሎ ከእርሷ ዘንድ ወጣ። ታላቅ እሳትም አንድዶ እግሩን ከውስጡ ጨመረ። ነፍሱንም የሲኦልን እሳት የምትችይ ከሆንሽ ኃጢአትን ስሪ አላት። በዘገየ ጊዜ ወደ እርሱ ሄደች። በእሳት ውስጥም እግሩን ሲያቃጥል አይታው እጅግ ደነገጠች። ከእሳትም ውስጥ ጎትታ አወጣችው። ልቧም ወደ ንስሐ ተመለሰ። ልብሷንና ጌጦቿንም ከላያ አውጥታ ጣለች። ከእግሩ በታችም ሰገደች። ስለ ነፍሷ ድህነትም እንዲረዳት ለመነችው። እርሱም ይህ ዓለም ፍላጎት ሁሉ አላፊ እንደሆነ ያስተምራትና ይመክራት ልብ ያስደርጋትም ጀመር። እርሷን በጨከነ ልብ ንስሐ አገባች። ከዚህም በኋላ በአንድነት መኖር አግባብ አይደለም ብሎ ወደ ደናግል ገዳም ወሰዳት። ትጠብቃትም ዘንድ መምኔቷን አደራ አላት። በቀረው ዕድሜዋም በገርል ተጠምዳ እግዚአብሔርን አገለገለችው። ወደ በጎ ሽምግልናም ደረሰች። የመፈወስ ሀብትም አድሮባት ብዙዎች በሽተኞችን አዳነች። የከበረ አባት አባ መርትያኖስ ግን ሌላ ሴት እንዳያመጣበት ፈርቶ በባህር መካከል ወዳለች ደሴት ገብቶ በዚያ የሚኖር ሆነ አንድ አንድ ባለ ታንኳም የእጅ ስራውን እየሸጠ ምግቡን ያመጣለት ነበር። ከብዙ ዘመናትም በኋላ መርከብ ተሰብራ ሰጠመች። አንዲት ሴትም በመርከብ ስባሪ ተጣብቃ አባ መትሪያኖስ ወዳለበት ደሴት የባህሩ ማዕበል አደረሳት። ባያትም ጊዜ ደነገጠ አደነቀም። ከእርሷ ጋር በአንድነት ስለመኖሩም አዘነ። የእግዚአብሔርንም ቃል አስተምሮ የምንኩስና ልብስን አለበሳት ምግቧንም አዘጋጀላትና ለእኛ በአንድነት መኖር አግባብ አይደለም፣ ማላት ያንንም ደሴት ትቶላት ወደ ባህሩ ተወርሮ ገባ። አንበሪም ተሸክሞ ወደ እብስ አወጣው። መቶ ስምንት አገሮችንም እስኪያዳርስ በአገሮች ባሉ ገዳማት ሁሉ ከዚያች ቀን ጀምሮ የሚዞር ሆነ። በአንድ ቦታ እንዳይቀመጥ አስቦ ነው። ከዚህ በኋላም የእረፍቱ ጊዜ እንደቀረበ አውቆ በበዓት ውስጥ ራሱን እስረኛ አደረገ። ኤጲስቆጶሱንም ጠርቶ ከመጀመሪያ እስከ መጨረሻ ገድሉን ሁሉ ነገረው። ኤጲስቆጶስም ከጸጋው ገናንነት የተነሳ አደነቀ። ከዚህም በኋላ አስቀድሞ የእግዚአብሔር መልአክ ለኤጲስቆጶሱ ስለ አባ መትሪያኖስ ስጋ እንዲያስብ ነግሮት ነበር። ከዚህም በኋላ ነፍሱን በእግዚአብሔር እጅ ሰጠ። ኤጲስቆጶስም በታላቅ ክብር ገንዞ ቀበረው። ያችን ሴት ግን እስከ እረፍቷ ቀን ባለመርከብ የሚጎበኛት ሆነ። ባረፈችም ጊዜ ስጋዋን እንደ በረዶ ነድቶ አገኛት ስጋዋንም ወደ ሀገሩ ተሸክሞ ወስዶ ቀበራት እግዚአብሔር ምስጋና ይሁን እኛንም በቅዱሳን ጸሎት ይማረን በረከታቸውም ከኛ ጋር ለዘላለሙ ትኑር አሜን ሰላም ለመርቲያኖስ ምነጽሮ አነ ዘጎየ ላይሌሁ ሰይጣን አመተ መክነ አዘኪሮ ኩሎ አመለ እግዚኡ ጸለ እስካውፃይከኒ ሀበይ ረክብ አይለብከኒ ቤ እሳተ ወማየ። በዚህች ዕለት ከልጅነቱ ጀምሮ ተጋዳይ የሆነ አባሮን ሶሪያዊ አረፈም። ለዚህ ቅዱስም የመፈወስና ድንቆይ ታምራትንም የማድረግ ሀብት ተሰጥቶታል። ይኸውም እንግዶች መነኮሳት ወደ እርሱ በመጡ ጊዜ የእርግብ ግልገሎችን አብስሎ አቀረበላቸው። ስጋ አንበላም ባሉት ጊዜም በላያቸው አማትቦ ርግቦቹን አድኖ እንዲበሩ አደረጋቸው። ደግሞም በተራራ ላይ ገዳም ሰራ። ውሃው ከተራራ በታች ይራቀ ነበር። በጸለየና በእጁ በማተበ ጊዜም ስቦ ከተራራው ላይ አወጣው። በአንዲት ቀንም ሰይጣን በክፋቱ ሊያጠፋ ወደ እርሱ መጣ። እርሱ ግን በላዩ ባደረ መንፈስ ቅዱስ ተንኮሉን አውቆ ና ወደ በዓት ግባ አለው። በገባ ጊዜም በላዩ ዋሻውን ደፈነው። ታላቅ የቋጥኝ ድንጋይም ተጨጫነበት። ሰይጣንም አፈረ። ደግሞ ሁለተኛ የአካ አገረ ገዢ በሞተ ጊዜ በጸሎቱ አስነሳው። ደግሞም ውሃ የሚቀዳባቸውን አራት ሰራዎችን በአነበሳ እየጫነ በመውሰድ አስር አመት ያህል ኖረ። ከዚህ በኋላም ወደ ዘላለም ህይወት ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በከበረው የጸሎቱ ይማረን። በረከቱም ከኛ ጋር ትኑር ለዘላለሙ አሜም። ሰላም ለአሮን እጓላተ ርብዝ አይስረረ ድህረ ተበስሉ በሳት ከመይኩኑ ድራረ እያንጭኦሙ ፍኖቱ ወያክሞሙ ወትረ ማየታቴ ታባሃነፀም አይደረ በማየተበዱ ሲቦ አይረገ ደብረ። በዚህች ዕለት የነቢያ ሞፅና የመርዶላ መታሰቢያቸው ነው። በረከታቸውም ከኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 22 በዚች ቀን የከበረና የተመሰገነ ሐዋርያ እንድራኒቆስ አረፈ። በዚች እምለት የምስራቃዊ ያዕቆብ መታሰቢያው ነው። ለእግዚአብሔር ምስጋና ያሁን እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበ ቀደም ይልቁንም በሁለት ወገን ንግል በምትሆን የመቤታችን የቅድስተ ቅዱሳን የድንግል ማርያም ረድኤት እና በረከቷ አማላጅነቷም